አሰላም አሌይኩም ወራህመቱላሂ ወበረካቱሁ ሰላም ጤና ይስጥልን ክቡራትና ክቡራን የቻናላችን ቤተሰቦች እንደምን እንደምናላችሁ። ዛሬ በሀገራችን መነጋገሪያ የሆኑ ሦስት ወሳኝና ትኩስ መረጃዎችን ይዘንላችሁ ቀርበናል። ከዚህም ጋር ተያይዞ የተጣለው የጣሪያና ግድግዳ ግብር እንዲታገድ ከፍተኛው ፍርድ ቤት ያስተላለፈው ውሳኔ አፈጻጸሙ እንዲታገድ ሲል እናት ፓርቲ ጠይቋል። እናት ፓርቲ በጣሪያና ግድግዳ ግብር ጉዳይ መግለጫ አውጥቷል። ሙሉ ዝርዝሩን ይዘናል። በአዲስ አበባ ከተማ አስተዳደር ስር የሚገኙ 1227 የግል ትምህርት ቤቶች በ2018 የትምህርት ዘመን እስከ 65 በመቶ ድረስ የትምህርት ቤት ክፍያ ጭማሪ እንዲያደርጉ ቢፈቀድም ደንቡ ያስቀመጣቸውን የክፍያ ዋጋ ጭማሪ ጣሪያን ተላልፈዋል በሚል ዙሪያ ሙሉ መረጃውን ይዘናል። በአዲስ አበባ ከአምስት ሚሊዮን ሊትር በላይ ነዳጅ ቢኖርም ነዳጅ የለም በማለት አገልግሎት ባቆሙ ማደያዎች ላይ ከፍቃድ ነጠቃ እስከ ከፍተኛ የገንዘብ ቅጣት እንዲሁም እስራት ሊወሰድ የሚያስችል እርምጃ በዛሬው ዕለት ስለ መጀመሩ መግለጫ ወጥቷል። የሚጣለው ገንዘብ ቅጣት ምን ያክል ነው? ምንስ ያክል ዓመት ያሳስራል? የሚለውን ሙሉ መረጃና ሙሉ ዝርዝሩን ወደ እናንተ እናደርሳለን። እስከ መጨረሻው ድረስ ተከታተሉ። በቅድሚያም የተጣለው የጣሪያና ግድግዳ ግብር እንዲታገድ ከፍተኛ ፍርድ ቤት ያስተላለፈው ውሳኔ አፈጻጸሙ እንድታገድ ሲል እናት ፓርቲ ጠይቋል። እናት ፓርቲ የአዲስ አበባ ከተማ አስተዳደር በቤት ጣሪያና ግድግዳ ዙሪያ ከፍተኛው ፍርድ ቤት ባስተላለፈበት እግድ ዙሪያ ያቀረበውን አቤቱታ ይግባኝ ያስቀርባል በማለት የፌዴራል ጠቅላይ ፍርድ ቤት የይግባኝ ሰሚ ችሎት ትላንት መወሰኑን አስታውቋል። ይግባኝ ሰሚ ችሎቱ የከተማ አስተዳደር ያቀረበውን አቤቱታ መርምሮ ይህንን ውሳኔ የሰጠው ሁለት ለአንድ በሆነ ድምፅ መሆኑን ፓርቲው ገልጿል። አስተዳደሩ ላቀረበው ይግባኝ ከሳሹ እናት ፓርቲ መልሱን ለሐምሌ 25 ቀን 2017 ይዞ እንዲቀርብ ችሎቱ ትዕዛዝ መስጠቱንም ፓርቲው ባሰራጨው መረጃ ጠቅሷል። የከተማዋ አስተዳደር ለጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ይግባኝ ያስባለው የፌዴራል ከፍተኛ ፍርድ ቤት እናት ፓርቲ ግብሩ እንዲታገድ ያቀረበውን ክስ መርምሮ የአስተዳደሩ የጣሪያና ግድግዳ ግብር መመሪያ ተፈጻሚነት ሊኖር አይገባም በማለት ባለፈው ጥር ወር ላይ መወሰኑን በመቃወም ነበር። ይህ ሁኔታ ምን ያክል ተጽዕኖ ያመጣል የሚለውን ደግሞ ወደፊት የምናየውና የምናደርሳችሁ ይሆናል እያልኩ ወደ ሌላው መረጃችን እናምራ። በአዲስ አበባ ከተማ ከ5 ሚሊዮን ሊትር በላይ ነዳጅ ቢኖርም ነዳጅ የለም በማለት አገልግሎት በቆሙ ማደያዎች ላይ ከፍቃድ ነጠቃ እስከ ከፍተኛ የገንዘብ ቅጣት እንዲሁም እስራት ሊወሰድ የሚያስችል መመሪያ ስለ መዘርጋቱ ተሰምቷል። የነዳጅ ዋጋ ይጨምራል በሚል ሐሳብ ነዳጅ በደበቁ ማደያዎች ላይ እርምጃ መውሰዱን የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ተናግረዋል። ሚኒስትሩ በሰጡት ጋዜጣዊ መግለጫ በአዲስ አበባ ከአምስት ሚሊዮን ሊትር በላይ ነዳጅ ቢኖርም ነዳጅ የለም በማለት አገልግሎትን ያቆሙ ማደያዎች መኖራቸው መረጋገጡንም አብራርተዋል። ይህ በእንዲህ እንዳለ በተደረገው ክትትልና ማጣራትም በቂ ነዳጅ እያላቸው አገልግሎት ያቆሙ ሁለት ማደያዎች ከግብይት እንዲወጡና ስራ አስኪያጁ በቁጥጥር ስር እንዲውል መደረጉን ሚኒስትሩ ጠቁመዋል። ይህንን ተከትሎ የነዳጅ ዋጋ ከፍተኛ ይሆናል የሚል ሐሳብ እንዲኖር ማድረጉና በስግብግብ ነጋዴዎች ምክንያት የነዳጅ እጥረት እንዳለ ለማስመሰል ሙከራ መደረጉንም አውስተዋል። በመሆኑም አሁን ላይ ምንም ዓይነት የነዳጅ ዋጋ ጭማሪ እንደሌለና ይህንን ተከትሎ በአቅርቦቱ ላይ እክል በሚፈጥሩ አካላት ላይ ክትትልን እርምጃ እንደሚወሰድ አሁንም እንደጀመርን ሲሉ ገልጸዋል። በዚህም ከፍቃድ መንጠቅ እስከ 300 ሺህ እንዲሁም 500 ሺህ ብር የገንዘብ ቅጣት ባለፈ በማደያ ባለቤቶች ላይ ከሁለት እስከ አምስት ዓመት የሚደርስ የእስር ቅጣት እንደሚተላለፍም አሳስበዋል። በመዲናችን አዲስ አበባ እያንዳንዱ የነዳጅ ማደያ ላይ እርምጃ መውሰድ መጀመሩን ጠቁመው ወደ ከተማዋ በተቀመጠላቸው ጊዜ መግባት የነበረባቸው ተሽከርካሪዎች ላይ የማጣራት ሥራ እየተከናወነ መሆኑንም አንስተዋል። መንግስት ከግንቦት ወር ጀምሮ ከነዳጅ ድጎማ መውጣቱን አውስተው የነዳጅ ዋጋም በዓለም የነዳጅ ገበያ ብቻ ይወሰናል መባሉን ከሰዓታቶች በፊት የወጣው ሪፖርት አስነብቧል። ይህ በእንዲህ እንዳለ በአዲስ አበባ ከተማ አስተዳደር ስር የሚገኙ 1227 የግል ትምህርት ቤቶች በ2018 የትምህርት ዘመን እስከ 65 በመቶ ድረስ የትምህርት ቤት ክፍያ ጭማሪ እንዲያደርጉ እንደተፈቀደ መዘገቡ ይታወሳል። ጭማሪውን ተከትሎ የአዲስ አበባ ከተማ መስተዳደር ትምህርት ቢሮ የትምህርት አገልግሎት ክፍያ ጭማሪ ዙሪያ ላይ የግል ትምህርት ቤቶች ወላጆችን ለማወያየት ሲጠሩ ወላጆች በመገኘት ሊወያዩ እንደሚገባም አሳስበዋል። ቢሮው በአዲስ አበባ ከተማ አስተዳደር የትምህርት አገልግሎት ክፍያ አሰራር ሥራ ደንብ ቁጥር 194 ዝባር 2017 በከተማ አስተዳደሩ ካቢኔ የፀደቀ መሆኑን አስታውሶ ደንቡን መሰረት በማድረግ መንግስታዊ ካልሆነ የትምህርት ተቋም ጋር ውይይት ማድረጉንም ገልጿል። ደንቡ ያስቀመጣቸውን የክፍያ ዋጋ ጭማሪ ጣሪያዎችን መሰረት በማድረግ ትምህርት ቤቶች ወላጆችን በመጥራት ግልጽ የመፍጠር ሥራ መሥራት ይጠበቅባቸዋልም ብሏል። በውይይቱ መሠረትም የክፍያ ጭማሪን በተመለከተ ወላጆችና ትምህርት ቤት በጋራ በሐሳቡ ላይ በመወያየትና በመመካከር የሚወሰኑ መሆኑንም ገልጸዋል። ትምህርት ቤቶች ባቀረቡት የዋጋ ጭማሪ ፕሮፖዛል ላይ ከወላጆች ጋር መግባባት ላይ መድረስ ካለመቻሉ፣ ሪፖርቱ ለአዲስ አበባ ከተማ አስተዳደር ለትምህርትና ስልጠና ጥራት ቁጥጥር ባለስልጣን የሚቀርብና በባለስልጣኑ ውሳኔ የሚሰጥ ይሆናል ሲል ትምህርት ቢሮ በዛሬ ዕለት አሳውቋል። በመጨረሻም ከጤና ባለሙያዎች ጋር በተያያዘ አዲስ መረጃ ተሰምቷል። ማንኛውንም አይነት እንቅስቃሴ እንዳያደርግ በሲቪል ማህበረሰብ ድርጅቶች ባለስልጣን መታገዱን የኢትዮጵያ ጤና ባለሙያዎች ማህበር ለኢቲቪ ተናገረ። ማህበሩ ታግዷል። ከመታገዱ አንድ ቀን ቀደም ብሎ ባለስልጣኑ ደውሎ ስለ ማህበራችሁ እንድንወያይ ብሎን ነበር። ማህበራችን ለጤና ባለሙያዎች ድምጽ በመሆኑ ሊያግዙንና እንዴት አብረን መስራት እንዳለብን ሊያናግሩን መስሎን ነበርም ብለዋል። ማኅበሩን ለማገድ ባለስልጣኑ ያነሳውን የተወሰነ ነጥብ አለ። አንደኛው የተሟላ ጠቅላላ ጉባኤ አላካሄዳችሁም የሚል ነበር። ሌላው ሐሰተኛ ማኅተም ተጠቅማችኋል፣ ሁለት ማኅተም አስቀርጻችኋል የሚል ያስቀረጽነው ሁለተኛ ማኅተም የለም ይህ ክስ 2015 ላይ የተነሳ እንደነበርም ገልጸዋል። ሌላው አንዳንድ ጉዳዮችን ጨምረው ነው እንደ አዲስ ያነሱት ተነገረውም የቆዩት ጉዳዩን እንጂ ምንም አይነት እንደሌለ ነው የተነገረው። ከግዱ በፊት በቃል ደረጃ የውስጥ ችግራችሁ ሳታስተካክሉ እንዴት መግለጫ ታወጣላችሁ ከጽንፈኛ ኃይል ጋር በመሆን የሚል ባለስልጣኑ አናግሮናልም ብለዋል። ይህ በእንዲህ እንዳለ ኢሰማኮ የባለሥልጣን ደብዳቤ በዝርዝር የተለያዩ ምክንያቶችን በማስቀመጥ ማኅበሩን እግድ እንደተጣለበት ያስረዳል። አስፈላጊ ከሆነ የመጨረሻዎቹን አንቀጽ ከታች ባለው መተካት ይቻላል ማለቱን ከቴክቫ ኢትዮጵያ ያገኘነው መረጃ ያመላክታል። ለዛሬ ያስኩላችሁ መረጃን ይመስላል። ቪዲዮውን ላይክ ላይክ ሸርሸር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።